ያው ከዚህ ጋር እንደዚህ መቀነስ ይችላል ማለት ነው። እናንተ እንደዚህ በፈለጋችሁት መንገድ መሰራት ይችላል ማለት ነው። እንደምታቆርጆነች እዚህ ወርቃማ ፈርጥ በሚመስል መንገድ ተጥሎባታል። ከለሯ ራሱ ደስ ትላለች። ይህ ልብስ ደግሞ እንደምታዩት ምዝ የሚባል ጨርቅ ነው፣ ሰው በጣም ይወደዋል። ምዝ የሚባለውን ጨርቅ ማለት ነው። ይህ ልብስ ከዚህ በፊት ያሳየዋችሁ ሰፊ ጥለት፣ ይሄ ደግሞ በደረጃው ነው። እንደዚህ እንደምታዩት ፈርጥ በሚመስል መንገድ ዲዛይኖች ተጥለውበታል። ሰላም እንዴናችሁ ውድ ደንበኞቼ፣ ዛሬ ደግሞ ደረጃ ሆኖ ለየት ያሉ ልብሶችን ይዤላችሁ መጥቻለሁ። ያው እንደየፍላጎታችሁ እዚህ ቤት ማግኘት ትችላላችሁ። በመረጣችሁት መሰረት ሰርቼ ማቀርብላችሁ ይሆናል፣ ማሳያችሁ ይሆናል። ወደ መጀመሪያው ልብስ ሲሄድ እንደምታዩት ደረጃ ናት። ቀጭን ደረጃ የሚያምር ልብስ ነው። ከዚህ በፊት ይህ ልብስ በሰፊና በጠባብ መንገድ ነበር የተሰራው በመካከለኛ ጥለት፣ አሁን ደግሞ በደረጃ መጧል። እንደየፍላጎታችሁ እንደየምርጫችሁ የአንገድ ዲዛይኑም ሆነ ልብሱን መርጣችሁ ማሰራት ትችላላችሁ ማለት ነው። የአንገድ ዲዛይኑ እናንተ በፈለጋችሁት መሰረት ኦቪ፣ አራት ማዕዘን፣ ተላላፊ እንዲሁም ለየት ያለ ዲዛይን መስራት እንችላለን። ዋጋ አልቆለት 12ሺ ብር ድረስ መሰራት ይችላል። ነጠላውም እንደዚህ በምታዩት መንገድ ተሰርቷል። ያው መነናቸው ሁለት አይና መነን ነው። ከዚህ በፊት እንደሚላችሁ እንደዚህ አይነት ጥለት ገብቶበት ተሰርቷል። ቆንጆ ነው። ቀሚስ ደግሞ እንደምታ በጣም ቆንጆ ነች። ታምራለች። በጣም የሚያምር ቀሚስ ነው። እንደዚህ በደረጃ መንገድ ተሰርቷል። እናንተ የአንገት ዲዛይኑን በፈለጋችሁ በመሀል ዲዛይን ወይም ደግሞ ዳርና ዳር ባሉት ደረጃዎች መሰራት ይችላል። የፈትል ልብስ በሚመስል ዲዛይን ተሰርቷል። በጣም ቆንጆ ልብስ ነው። አንገቱ ዲዛይኑ ሲሰራ የተለየ ውበት ይሰጣል። ያው ከዚህ ጋር እንደዚህ መቀነስ ይችላል ማለት ነው። እናንተ እንደዚህ በፈለጋችሁት መንገድ መሰራት ይችላል ማለት ነው። ዋጋ 12 ሺህ ብር ድረስ ይሰራል። ነጠላውም እንደምታዩት በጣም ቆንጆ ነው። እንደዚህ ወርዱ ረዥም ነው። በደረጃ ነው ነጠላውም የተሰራ በጣም የሚያምር ልብስ ነው። ሁለት አይና መነን ነው። እንደዚህ ቆንጆ ነው። አልቆ ሲሰራ ደግሞ የተለየ ውበት አለው። ይህ ቀሚስ ደግሞ እንደምታዩት ድምቅ የሚያደርግ ቀሚስ ነው። ደስ ይላል። እነዚህ ጋም ፈርጥ በሚመስል መንገድ ገብተውበታል። የአምራር ዳርና ዳሩ ራሱ ወርቃም አለው። ከፈለጋችሁ ተቀንሶ መሰራት ይችላል ማለት ነው። እንደዚህ መሰራት ይችላል። ሲገጣጠም ደግሞ የተለያየ ውበት አለው። የአንገድ ዲዛይኑን ደግሞ እናንተ በፈለጋችሁት መንገድ መሰራት ይችላል ማለት ነው። ዋጋ አልቆለት አስር ሺህ ብር ድረስ መሰራት ይችላል። ነጠላው ደግሞ እንደዚህ በምታዩት መንገድ ተሰርቷል። ወርዱ ራሱ ረዥም ነው። ነጠላው ጥለቱ ራሱ እንደዚህ ሰፋ ያለ ያለ ነው። ተገጣጥሞ ሲለበስ ደግሞ የተለየ ውበት አለው። መነኑ ሁሌ እንደምነግራችሁ ሁለት አይና መነን ነው። ቀጭ ጥለትም ደረጃ ላይ ቢሆንም መነኑ ሁለት አይና መነን ነው የምንጠቀመው። ቆንጆ ልብስ ነው። እናንተ በፈለጋችሁት እና በመረጣችሁት የአንገት ዲዛይን መሰራት ይችላል ማለት ነው። ዋጋው አልቆለት አስር ሺ ብር ድረስ መሰራት ይችላል። ይህ ቀሚስ ደግሞ እንደሚታወቅ ቆንጆ ነች። እዚህ ወርቃማ ፈርጥ በሚመስል መንገድ ተጥሎባታል። ከለሯ ራሱ ደስ ትላለች። እዚህ ጋ ሻይኑ የተለያየ ውስውስ ከለር ዲዛይን አለው፣ ያምራል። እናንተ አንገድ ዲዛይኑን በፈለጋችሁት በመረጣችሁት መንገድ ተሰርቶ ሲያልቅ ደግሞ የተለየ ውበት ይሰጣል። ተገጣጥሞ ስታዩት በጣም ያደምቅ ልብስ ነው። አንገድ ዲዛይኑ እናንተ መምረጥ ትችላላችሁ። በጣም ቆንጆ ልብስ ነው። ዋጋ አልቆለት አስር ሽብር ድረስ ይሰራል። ነጠላውም እንደዚህ በምታዩት መንገድ ተሰርቷል። ወርዳቸው ረዥም ነው። ጥለቱም ከቀሚሱ ባልተናነሰ በግማሽ ገብቶበታል። ያምራል። ታጥፎ ሲለበት የተለየ ውበት አለው። እቺ ጥለት ደግሞ እንደምታያት በጣም የምታምር ነች። ያው እንደዚህ ብላ መሰራት ትችላለች፣ በዛ ባል አንድ ደረጃ መሰራት ትችላለች። እናንተ በፈለጋችሁት መንገድ መሰራት ይችላል ማለት ነው። በጣም የምታምር ልብስ ነች። ዋጋ አልቆለት አስር ሽህ ብር ድረስ ትሰራለች። በጣም ነው የምታምረው ጸጥ ብላ የምታምር ልብስ ነች። እናንተ በፈለጋችሁት መንገድ የአንገድ ዲዛይኑ ተሰርቷል። ቆለት አስር ሺህ ብር ድረስ መሰራት የሚችል ልብስ ነው። ነጠላው እንደዚህ በምታዩት መንገድ ሰፊ ነው ወርዱ። ጥለቱም ከቀሚሱ ባልተናነሰ እንደዚህ ገብቶ የሚያምር ልብስ ነው። ታጥፎ ሲለበስ የተለየ ውበት አለው። ጸጥ ብሎ የሚያደምቅ ነገር ነው በጣም ያምራል። ያው ች ቀሚስ ደግሞ በጣም የተለየች ቀሚስ ነች እንደምታዩት እንቁጣጣሽ ሲመጣ በዓላት ሲመጣ ተጠብቀው የሚመጡ ልብሶች ናቸው ግን ያምራሉ ለሌላ ጊዜ መለበስ የሚችል ነው ያደምቃሉ እንደዚህ እንደምታዩት ባለ አንድ ደረጃ አድርገን መስራት እንችላለን እንዲህ አጥፎ መሰራት ይችላል እንደዚህ መሰራት ይችላል። ያ እንግዲህ ዲዛይኑን በፍሬሙም በመሃሉ መሰራት ይችላል። እነሱ በፈለጉት መንገድ መሰራት ይችላል ማለት ነው። እኛ ቆንጆ አድርገን እንሰራለን። ዋጋ አልቆለት 13 ሺ ብር ድረስ ይሰራል። ነጠላውን እንደዚህ በምታዩት መንገድ ወርዱ ረዥም ነው። ጠለቱ ሰፋ ብሎ ገብቶበታል። በጣም ነው የሚያምረው። ታጥፎ ሲለበስ የተለየ ውበት አለው። የአንገት ዲዛይኑን እናንተ በፈለጋችሁትና በመረጣችሁት መንገድ ተሰርቶ አልቆውለት አስራ ሶስት ሺህ ብር ድረስ መሰራት የሚችል ልብስ ነው። ይህ ልብስ ከዚህ በፊት ያሳየዋችሁ ሰፊ ጥለት፣ ይሄ ደግሞ በደረጃው ነው። እንደዚህ እንደምታዩት ፈርጥ በሚመስል መንገድ ዲዛይኖች ተጥለውበታል። በጣም ነው የሚያምረው። የአንገድ ዲዛይኑን እናንተ በፈለጋችሁት በመረጣችሁት መንገድ መሰራት ይችላል። እንደዚህ ታጥፎም ባለ አንድ ሆኖ መሰራት ይችላል ማለት ነው። ቆንጆ ልብስ ነው። ዋጋው አልቆለት 11 ሺ ብር ድረስ ይሰራል። ዲዛይኑ ሰፋ ብሎ ገብቶበት ከቀሚሱ ባልተናነሰ ተሰርቷል። በጣም ነው የሚያምረው። ለተለያዩ ፕሮግራሞች መሆን የሚችል ልብስ ነው። እንደዚህ የሚያምር የሚያደምቅ ልብስ ነው። ይህ ልብስ ደግሞ እንደምታዩት ምዝ የሚባል ጨርቅ ነው። ጨርቁ ምዝ ነው የሚባለው በጣም ነው የሚያምረው። ሰው በጣም ይወደዋል ምዝ የሚባለውን ጨርቅ ማለት ነው። እንደዚህ ሆኖ ከወገ በላይ ደግሞ በዚህ ተመሳሳይ ተሰርቶ የአንገት ዲዛይኖን ደግሞ ከዚህም በፍሬሙ ሆኖ ተሰርቶ የተለየ ሲገጣጠም የተለየ ውበት ይሰጣል ማለት ነው። እናንተ በፈለጋችሁት በመረጣችሁት መንገድ ያንገድ ዲዛይኑ መሰራት ይችላል። እንደዚህ ታጥፎም መሰራት ይችላል ማለት ነው። ቆንጆ ነው። እናንተ አንገድ ዲዛይኑን በፈለጋችሁት እና በመረጣችሁት ተሰርቶ አልቆለት 10 ሺህ ብር ይሰራል። ነጠላው ራሱ በጣም ወርዱ ረዥም ነው፣ ደረጃ ነው። ነጠላው ጋም ደረጃ ነው። ጥለቱ በጣም ነው የሚያምረው። ረዥም ነው ወርዱ። እንደዚህ እንደምታዩት ቆንጆ ነው፣ በጣም ነው የሚያምረው። በፈለጋችሁት እና በመረጣችሁት ደግሞ በሸማኔ ታዘም መሰራት ይችላል። እነሱ ዲዛይኑን በፈለጉት መንገድ ምዝ የሚባለውን ጨርቅ በሸማኔ ጥለቱ ማዘዝ ማሰራት እንችላለን። እቺ ልብስ ደግሞ እንደምታያት ደረጃ ልብስ ነች። እዚህ ጋም ባለ አንድ አርገ መስራት እንችላለን። ከፈለጋችሁ እንደናንተ ምርጫ ታጥፎ መሰራት ይችላል። ቆንጆ ነው። ሲገጣጠም ደግሞ እንደምታዩት ይህ ዲዛይኑ የተለየ ውበት ይሰጣል። የአንገድ ዲዛይኑ ቅልል ባለም ወይም ደግሞ በነዚህ ዲዛይን ተሰርቶ የተለየ ውበት ታገኛላችሁ። ቀበቶ መሰራት ይችላል። ከፈለጋችሁ እያንዳንዱ ልብስ ጋር ቀበቶ ማድረግ ትችላላችሁ። ለተለያዩ ፕሮግራሞች መሆን የሚችል ልብስ ነው። ዋጋ አልቆለት እስከ አስር ሺ ብር ድረስ ይሰራል። ቅልል ብሎ የምታምሩበት ልብስ ነው። እንደዚህ በምታዩት መንገድ ከቀሚሱ ባልተናነሰ ጥለቱ ገብቶበታል። እንደዛ ሲሆን ደግሞ የተለየ ውበት ይኖረዋል ማለት ነው ተብሮ ሲለበስ እንደዚህ የተለየ ውበት ይሰጣል። ቆንጆ ነው። አልቆለት ዋጋው አስር ሺህ ብር ድረስ ይሰራል። እቺ ልብስ ደግሞ እንደምትዋህ ደረጃ ነው። ከዚህ በፊት በሰፊ ጥለት ነው የነበረች። አሁን ደግሞ ደረጃ ነች። በጣም ነው የምታምረው እዚህ ጋር እንደዚህም ታጥፎ ደረጃው መሰራት ይችላል። ባለአንድ ደረጃ ሆኖ መሰራትም ይችላል። የአንገት ዲዛይኑ እናንተ በፈለጋችሁት መንገድ ይሰራል። ኦቪ ተላላፊ፣ አራት ማዕዘን እናንተ በፈለጋችሁ መንገድ ቆንጆ ሆኖ መሰራት ይችላል። ከዛም ለየት ያለ ዲዛይን ካላችሁ እኛም እንሰራ እንሆናለን። እናንተ የፈለጋችሁትን ዲዛይን አድርገን ቆንጆ አድርገን እንሰራለን። ዋጋ አልቆለት አስር ሺህ ብር ድረስ ይሰራል። ከቀሚሱ ባልተናነሰ ጥለቱ ላይ ነጠለው ላይ ጥለቱ ገብቶበታል እንደዚህ ታጥፎ ሲለበስ ደግሞ የተለየ ውበት ይሰጠዋል ማለት ነው። ይህ ቀሚስም እንደምታዩት በጣም የሚያምር ቀሚስ ነው። ሰው ይህን ከለር በጣም ነው የሚወደው፣ የሚመርጠው ከለር ነው ያለበት። እዚህ ጋር ደግሞ ፈርጥ በሚመስሉ መንገድ ዲዛይኖች ገብተውበታል። ወርቃማ በጣም የሚያምሩ ዲዛይኖች ገብተውበታል። እዚህ ጋ ደግሞ ታጥፎ መሰራት ይችላል። እናንተ ከፈለጋችሁ ባለ አንድ ደረጃ መልበስ ትችላላችሁ። የአንገድ ዲዛይኑን ደግሞ እናንተ በፈለጋችሁትና በመረጣችሁት መንገድ መሰራት የሚችል ልብስ ነው። ሁለት አይና ምን ነው ቆንጆ ልብስ ነው። እናንተ በፈለጋችሁትና በመረጣችሁት መሰረት አልቆ ተሰርቶ 11 ሺ ብር ድረስ ይሰራል። ባለ አንድ ደረጃ ነው ነጠለው ወርዱ እንደዚህ ረዥም ነው። በጣም ጥለቱን ባልተናነሰ መንገድ ነጠላው ላይ ገብቶበት እንደዚህ ውብ ሆኖ ተሰርቷል። የአንገት ዲዛይኑን በፈለጋችሁት መንገድ ሲሰራና ሲያልቅ ሲገጣጠም የተለያየ ውበት ይኖረዋል። ቆንጆ ነው። ዋጋ አልቆለት 11 ሺ ብር ድረስ ይሰራል። እዚህ ልብስ ደግሞ እንደምታዩት ቆንጆ ሆና ተሰርታለች። የፈትል ልብስ እስኪመስል ድረስ ነው ቆንጆ ሆኖ የተሰራው። በጣም ነው የሚያምረው እንደዚህ መነነው ሁለት አይና መነን ነው። እዚህ ጋር ደግሞ እንደዚህ ታጥፎ መሰራት ይችላል። እዚህ ላይ ዲዛይኖች ጣል ጣል ብለውበት የተለየ ውበት አለው። እናንተ የአንገት ዲዛይኑን ደግሞ በፈለጋችሁት በመረጣችሁት መንገድ ተሰርቶ አልቆ አስራ አንድ ሺ ብር ድረስ ይሰራል። ጭቃሚስ ደግሞ እንደምታዩት በጣም ነው የምታምር ደረጃ ነች። ደስ የሚል ዲዛይን አላት። እዚህ ጋር ራሱ በዚህኛው በፍሬሙ የአንገት ዲዛይኑን መሰራት ይችላል። በጣም ነው የሚያምረው። እዚህ ጋርም እንደዚህ ተቀንሶ ባለ አንድ ደረጃ መሰራት ይችላል እናንተ በፈለጋችሁት መንገድ በደረጃም ባለ አንድ ደረጃ መሰራት የሚችል ልብስ ነው ማለት ነው። ዋጋ አልቆለት አስር ሺ ብር ድረስ ይሰራል። ነጠላው እንደዚህ በምታዩት መንገድ ከቀሚሱ ባልተናነሰ ጥለት ገብቶበት ቆንጆ ሆኖ ታጥፎ ሲለበስ የተለየ ውበት እንዲሰጥ ተደርጎ ተሰርቷል ማለት ነው። ሰርተነዋል። በጣም ነው የሚያምር ለየት ያለ ቀሚስ ነው። ባለ ሶስት ደረጃ ነው እሺ እንደዚህ እንደምታዩት ባለ ሶስት ደረጃ ነው። ቆንጆ ነው። ከፈለጉ እዚህ እዚህ ጋር ሌላ የዚህ አይነት ዲዛይን ገብቶ መሰራት ይችላል ማለት ነው። ሶስት ደረጃ እንደዚህ ክፍተ ሲኖረው አንዳንድ ዲዛይኖችን ማስገባት እንችላለን ማለት ነው። በጣም ነው የሚያምረው። አንገድ ዲዛይኑን በፈለጉት በዚህም በመሀል ፍሬሞ መሰራት ይችላል። እነሱ በፈለጉት እና በመረጡት መንገድ አንገድ ዲዛይኑ መርጠው እኛ ቆንጆ አድርገን የምንሰራ መሆን እንችላለን። ዋጋ አልቆለት አስር ሺ ብር ድረስ መሰራት ይችላል። ነጠላውም እንደዚህ እንደምታዩት ወርዱ ረዥም ነው። ታጥፎ ሲለበስ የተለየ ውበት ይሰጣል ማለት ነው። እንደዚህ እንደምታዩት ቆንጆ ነው። የአንገድ ዲዛይኑ እናንተ በፈለጋችሁት እና በወደዳችሁት መንገድ ተሰርቶ አልቆለት አስር ሺ ብር ድረስ ይሰራል። ይህ ልብስ ደረጃ ልብስ ነው። እንደምታዩት ቡኒ ናት፣ ቬዥ ገረር አለው በጣም የምታምር ልብስ ናት። እንደዚህ ቅልል ብሎም ደረጃ ልብስ አለ ያው በዚህ መንገድ ተሰርቷል። በጣም ነው የሚያምር። መነኑ ሁለት አይና መነን ነው። በጣም ቆንጆ ሆኖ ተሰርቶ አልቆለስ አስር ሺህ ብር ድረስ ይሰራል። ነጠላውም እንደዚህ እንደምታዩት በዚህ መንገድ አጥፌን ያስኩት ከቀሚሱ ባልተናነሰ ጥለቱ ላይ ነጠላው ላይ ገብቶበታል። በጣም ነው የሚያምር። እንደዛ ሲሆን ደግሞ እንደነገርኳችሁ የተለየ ውበት ይሰጣል ማለት ነው። ታጥፎ እንደዚህ ተደርጎ ሲለበስ በጣም የሚያምር ልብስ ነው። ቀለል ብሎ ግን የሚያዘነጫ ሚሆን ለተለያዩ ለቀለበትም መሆን ይችላል። አልቆለት አስር ሺህ ብር ድረስ ይሰራል። የደረጃ ቀጫጭን ጥለቶች እያሳየናችሁ ነበረ በዚህ በህዊ ሐበሻ ማለት ነው። እንግዲህ በስክሪን ካሳየናችሁ አልባሳት ውጭ እናንተ እጃችሁ ላይ ያለ ሊሆን ይችላል። ሌላ ቦታ ያያችሁት ያለ ሊሆን ይችላል። በምትፈልጉት ዲዛይን ከህ ሀበሻ ጋር ተነጋግራችሁ ጠንቅቅ አድርጋ ሰርታ በመላው ዓለም የምታደርስ ይሆናል ማለት ነው። በተቀመጠው ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ሳምንት ደግሞ አዳዲስ ነገሮች አሉ። ሳምንት ተመለሱ። ሳምንት እንመለሳለን። ቸር ያገናኝ።